ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩትዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ ይደረጋሉ። እነሱን ጨዋታዎች አስመልክተን የምናነሳቸው ነጥቦች ይኖራሉ። እንዲሁም ደግሞ ስፖርታዊ ጉዳዮችን በተመለከተም የአውሮፓ ታላላቅ ክለቦች ዛሬ ከጠዋት ጀምሮ ምን አይነት አዳዲስ ስፖርታዊ ጉዳዮች ተነሳባቸው የሚሉትን ጉዳዮች ትልልቆቹን የአውሮፓ ሚዲያዎች ፈትሸን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ይህንን ፕሮግራም ወደ እናንተ እያደረስኩ ቆይታን የማደርገው ፉአድ ባህሩ ነኝ። ሀሳብ አስቴቶቻችሁን ልታጋሩ ትችላላችሁ። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰ እንገናኛለን። አብራችሁኝ ቆዩ። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ በሚደረጉ ጨዋታዎች ቀጥለው እንደሚደረጉ ይታወቃል። በተለይ ዛሬ ከሚደረጉ ጨዋታዎች መካከል በርካቶች በጉጉት የሚጠብቋቸው ጨዋታዎች ያሉ አርሰናል ዛሬ በሜዳው ኤምሬትስ ስቴዲየም ኦሎምፒያኮስን የሚያስተናግድበት ጨዋታ ይጠበቃል። የአርሰናል ደጋፊዎች በተለይ ይህንን ጨዋታ በጉጉት ይጠብቁታል። ዛሬ ከግሪኩ ክለብ ጋር ነው ጨዋታቸውን የሚያደርጉት። በሜዳቸው የሚደረግ መርሃ ግብር ነው። ምሽት አራት ሰዓት ላይም የሚደረግ ጨዋታ ይሆናል። ዘንድሮ የአውሮፓ ቻምፒየንስ ሊግ ላይ በትልቁ ተፎካካሪ ይሆናሉ ተብለው ከሚጠበቁ ክለቦች መካከል አንደኛው ነው አርሰናል። አምናም ጥሩ የሚባል ግስጋሴዎችን አድርጓል። ሪያል ማድሪድን ጥሎ እንግዲህ ማለፉን ጭምር የምናስታውሰው ነው። ለፍጻሜ ለማለፍ ጥቂት እርምጃዎች ሲቀሩት በፓሪሰን ጀርሜን በውድድሩ አሸናፊም ተሸንፈው ከውድድሩ ውጪ መውጣቱን እናስታውሳለን። ዘንድሮ የተለያዩ ተጫዋቾችን ጨምሮ መጥተዋል። ጥሩ ተፎካካሪ ሊሆኑ እንደሚችሉም ቅድመ ግምትን አግኝተዋል። ዋንጫውን ያሸንፋሉ ተብሎ ግምት ከተሰጣቸው ቡድኖች መካከልም አንደኛው ነው አርሰናልና ሁለተኛውን ዙር ጨዋታ ደግሞ ዛሬ ያደርጋል። የመጀመሪያውን ጨዋታ ከሜዳ ውጪ ወደ አትሌቲክ ቤልባኦ ሜዳ አምርቶ ወደ ሳነማሜስ አምርቶ ጨዋታውን በጋብሪኤል ማርቲኔሊ ና በሊያንድሮ ትሮሳርድ ሁለት ጎሎች እንግዲህ አስቆጥሮ ሁለት ለዜሮ በሆነ ውጤት አሸንፎ እንደነበር እናስታውሳለን። ዛሬ ደግሞ በሜዳው የግሪኩን ክለብ ኦሎምፒያኮስን የሚያስተናግድበት ጨዋታም ዛሬ ከሚደረጉ ጨዋታዎች መካከል የሚጠበቅ ነው። ሌላኛው ዛሬ ከሚደረጉ ጨዋታዎች መካከል በጉጉት የሚጠበቀው ፓሪሳን ዠርመንን ከባርሴሎና ጋር የሚያገናኘው ጨዋታ ነው። እነዚህ ሁለት ቡድኖች ትልቅ ፉክክርን ያደርጋሉ ተብሎ ይጠበቃል። በእርግጥ በሉዊስ ኤንሪኬው ስብስብ በኩል የተወሰኑ ወሳኝ ተጫዋቾቻቸው በጉዳት ምክንያት በዛሬው ጨዋታ ላይ አይኖሩም። በተለይ አምነውን የአውሮፓ ቻምፒየንስ ሊግ እንዲያሸንፉ በጣም ትልቅ እገዛን ያደረጉላቸው ወሳኝ ተጫዋቾቻቸው በዛሬው ጨዋታ ላይ አይኖሩም። ነገር ግን አሰልጣኝ ልዊስ ኤንሪኬ በሌሎች ተጫዋቾችም ዛሬ የተለየ ነገርን ለማሳየት እንደሚገቡ ነው ሀሳባቸውን የሰጡት። እንግዲህ ኦስማን ዴምቤሌ የባሎንዶር አሸናፊው ደሴሬ ድዌ በዓለማችን ምርጡ ሁለተኛ ወጣት ተጫዋች ወይም ከላሚኒ ያማል ቀጥሎ ሁለተኛ ደረጃን ይዞ ያጠናቀቀው እሱ ነው፣ ምርጡ ወጣት ተጫዋች በመባል እንዲሁ ደግሞ ከቪቻ ክቫራስ ኬሊያን በዛሬው ጨዋታ ላይ አይኖሩም። ካፕቴናቸው ማርኪኒዮስም በዛሬው ጨዋታ ላይ እንደሌለም ይታወቃል እና ወሳኝ ተጫዋቾቻቸውን በዛሬው ጨዋታ ላይ ባያገኙም ሉዊስ ሄንሪኬ የዛሬውን ጨዋታ ለማሸነፍ ግን በጣም በትልቅ ውጥረት እንደሚያደርጉ ይጠበቃል። በዛሬው ጨዋታ ላይ መሀል ሜዳ ላይ የሚኖረው ፍጥጫ በጣም ትልቅ ይሆናል ተብሎ ይታሰባል። የቪታኒያ ዣውኔቬስ እና የፋቢያን ሮይዝ ጥምረት ከፔድሪ እንዲሁ ፍራንኪ ዲዮንግ ጋር ከሚያደርጉት ጥምረት ጋርም ትልቅ ፉክክር ይኖርበታል ተብሎ ይታሰባል። ሉዊስ ሄንሪኬም ይህንን ነገር ነው ያረጋገጡት። ዛሬ የኳስ በላይነትን የወሰደም ጨዋታውን ያሸንፋል ሲሉ ጭምር ነው አሰልጣኝ ሉዊስ ሄንሪኬም የተናገሩት የፓሪስን ጀርሜን አሰልጣኝ ሉዊስ ኤንሪኬ ቡርናቸውን እንደተለመደው ጨዋታውን ለማሸነፍ መዘጋጀቱን ነው በይፋም የተናገሩት። ከባርሴሎና ጋር ተመሳሳይነት አለን ያሉት አሰልጣኝ ሉዊስ ኤንሪኬ ኳሰን ከተቆጣጠረን ክለቡ እንግዲህ የተቆጣጠረው ክለብ ጨዋታውን ያሸነፈዋል ሲልም ጭምር ነው የተናገሩት። አክለውም በመከላከልና በማጥቃት እንቅስቃሴ ሚዛናዊ ለማድረግም እንጥራለን ሲሉ ጭምር ነው ሀሳባቸውን የተናገሩት። ሚዛናዊ መሆን ለባርሴሎና ጨዋታም አስፈላጊ ነው ለእኛ ደግሞ ትልቅ ፈተና የሆነ ያለ ጨዋታውን እንደተለመደው ለማሸነፍም ነው የተዘጋጀ ነው ሲል አሰልጣኝ ልዊስ ኤንሪኬ ሀሳቡን እየሰጠም ይገኛል። ድሉን እንደምን ደግሞ ተስፋለን ብሏል። አችራፍ ሐኪሚ ደግሞ ሀሳቡን ሲናገር የፓሪሳን ጀርሜኑ የመስመር ተጫዋች የሆነው አችራፍ ሐኪሚ ቡድናቸው በሞንጆይክ ስቴዲየም ያለውን ጥሩ ታሪክም መድገም እንደሚፈልግ ነው የተናገረው በዚህ ስቴዲየም ጥሩ ታሪክ አለን አሸንፈናል ሲልም ጭምር ይናገራል አሽራፍ ሐኪሚ በድጋሚ እንደምንደግመውም ተስፋ አድርጋለሁ ሲል ጭምር ነው የተደመጠው ጠንካራ ቡድን አለን የተጫዋቾች አለመኖር ችግር አይሆንም እኔ ቻልኩትን ያክል ጨዋታ ለማድረግና ጉዳትን ለመከላከል እየሰራሁ ነው ብሏል አሽራፍ ሐኪሚ ላሚን ያማል የዓለማችን ምርጦ የግራ ተመላላሽ ይጋፈጣል ዛሬ ብሎታል ላሚኒያ ማልን ለመቋቋም ዛሬ ኑኖ ሜንደሽ በጣም ዝግጅ ሆኖን እየጠበቀው ይገኛል። ስለዚህ ላሚኒያ ማል የዓለማችን ምርጡን የግራ ተከላካይን ኑኖ ሜንደሽ ነው ዛሬ የሚገጥመው ሲል አችራፍ ሐኪሚ ይናገራል። ከዚህ በፊትም ማስቆሞታል። አሁንም እሱን ለማስቆም ኑኖ ሜንደሽ ዝግጁ ነው ሲልም ጭምር ነው የተናገረው። የፓሪስ ሰን ዠርሜን ተጫዋቾች ዛሬ ከባርሴሎና ጋር በሚያደርጉት ጨዋታ የሚለብሱት ማሊያ በቅርቡ ለጨረታ እንደሚቀርብ ይፋ ተደርጓል። ማሊያዎቹ በጨረታ ተሽጠው ለሚገኘው ሙሉ ገቢም ለዣና ፋውንዴሽን እንደሚለገስ ነው የተነገረው። ዣና ፋውንዴሽን ሉዊስ ሄንሪኬ ታማሚ ሕጻናትን ለመርዳት ሕይወቷ ባለፈው ሴት ልጃቸው ሰይመው የከፈቱት የበጎ አድራጎት ተቋም መሆኑ ይታወቃል። በፓሪሰን ጀርሜን ማሊያ ላይም የዣና ፋውንዴሽን አርማ የሚቀመጥ ሲሆን ሉዊስ ሄንሪኬ ፕሬዝደንቱን አመሰግናለሁ ይሄ ለእኔ እና ደግሞ ለቤተሰቤም ትልቅም ነገር ነው ሲሉ ጭምር ነው የተናገሩትና፣ የዛሬው ጨዋታ በጣም በትልቅ ጉጉት የሚጠበቅ ጨዋታ ያደርገባል። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዩናይትድ ተጫዋቾቹ ልምምድ ጀምረዋል። ባጋጠመው የቤተሰብ ሐዘን ምክንያት ከቡድኑ ለቆ የነበረው የማንቸስተር ዩናይትዱ ተጫዋች የሆነው አማድ ዲያሎ ወደ ልምምድ መመለሱን የተናገረው ኮት ዲቫራዊው የፊት መስመር ተጫዋች አማድ ዲያሎ ከቡድኑ ጋር ልምምድ መስራት መጀመሩን የተገለጸው በሌላ በኩል ከወጣት ቡድኑ ጋር ሲሰራ የነበረው የመስመር ተጫዋቹ ታይለር ማላሺያ ወደ ቡድኑ ተቀላቅሏል። ማንቸስተር ዩናይትድ እንዲለቁ ከነገራቸው ተጫዋቾች መካከልና ማፊያው ግሩፕ ተብሎ ከሚጠቀሱት አምስት ተጫዋቾች ከነ ራሽፈርድ፣ ጄደን ሳንቾ፣ አንቶኒ ጋርናቾ መካከል የነበረው ታይለር ማላሺያ አሁን ግን ቡድኑን ተቀላቅሏል። ከነበራቸው ተጫዋቾች መካከልም የነበረው ማላሺ አሁን ላይ ግን በሩበን አሞሪም ጥሪ ወደ ዋናው ቡድን መቀላቀሉ ነው እየተነገረ የሚገኘው። ዩናይትድ ወደ ሳዑዲ አረቢያም ለማምራት ንግግር ላይ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ማንቸስተር ዩናይትድ በውድድር አመቱ አጋማሽም በውድድር አጋማሽ ላይ ወደ ሳዑዲ አረቢያ አምርተው የወዳጅነት ጨዋታዎችን ለማድረግ እያሰቡ መሆኑ ተነግሯል። ክለቡ አሁን ላይ የወዳጅነት ጨዋታዎችን በሚያደርግበት ሁኔታ ላይ ንግግር ማድረግ መጀመሩን ነው ዘ አትሌቲክ የተባለው የመረጃ ምንጭ ያስነበበው በርካታ ከጨዋታው ነጻ ሳምንታት ያሉት ማንቸስተር ዩናይትድ ገንዘብ ማግኛ መንገዶችን ማፈላለግ ላይ መሆኑ ተነግሯል። ይሁን እንጂ አሁን ላይ በሳዑዲ አረቢያ እንደሚደረግ የተረጋገጠ የወዳጅነት ጨዋታ ለመኖሩ ተዘግቧል። ማንቸስተር ዩናይትድ በዚህ ዓመት በአውሮፓ መድረክ የማይሳተፍ በመሆኑ ገንዘብ ለማግኘት ወደ መካከለኛው ምስራቅ መጓዘም እንደ አማራጭ አድርጎ ሊመለከተው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የካርሎስ ባሌባ ጉዳይ ከሩበን አሞሪም ቆይታ ጋር ግንኙነት የለውም ተብሏል። ማንቸስተር ዩናይትድ አሰልጣኝ የሩበን አሞሪም በማንቸስተር ዩናይትድ ቢቆይም ባይቆይም የብራይተኑን አማካይ ካርሎስ ባሌባን ለማስፈረም ግን ማንቸስተር ዩናይትድ ጥረቱን ያደርጋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙትና የሩበናሞሪም የሩበን አሞሪም ቆይታ በካርሎስ ባሌባ ዝውውር ላይ ምንም አይነት ተጽዕኖ እንደማይፈጥር ነው የተነገረው። ስለዚህ አሰልጣኝ ሩበን አሞሪም በቡድን ውስጥ ሆነም አልሆነም ማንቸስተር ዩናይትድ በጥር አሊያም ደግሞ በክረምት የተጫዋቾች የዝውውር መስኮት ካርሎስ ባሌባን ለማስፈረምም ጥረቱን አጠናክሮ ይቀጥላል ተብሎ ይታሰባል። ካርሎስ ባሌባ ለወደፊት ከሌሎች አሰልጣኞች በይበልጥም በማንቸስተር ዩናይትድ ሰዎች ፍጹም የታመነበት አማካይ ይሆናል ተብሎ እንደሚታሰብ ነው። ቲም ቶክ የተባለው የመረጃ ምንጭ እየገለጸም የሚገኘው ነው። ብሪያን ኤምቤሞ ከማንቸስተር ዩናይትድ ጋር በተያያዘ የተለያዩ ሀሳቦቹን እያጋራም ይገኛል። ከእነዚህ መካከልም ሁሉም የቡርኖ አባላት ኃላፊነት መውሰድ አለባቸው ሲል ጭምር ነው ብሪያን ኤምቤሞ እየተናገረ የሚገኘው። ለእንደዚህ አይነት አስፈላጊ ክለብ ሲጫወት ሁሉም ሰው ምን ማድረግ እንዳለበት ጠንቅቆ ማወቅ አለበት። እንደ ቡድን የተሻለ መስራትም ይኖርብናል ሲልም ጭምር ነው ብሪያን ኤምቤሞ ሀሳቡን እየሰጠ የሚገኘው። ኤምቤሞ ከማቲያስ ኩኛህና ከቤን ያሚን ሸስኮ ጋር ስላለው ጥምረትም ሲናገር አስደሳች ነው፣ ምክንያቱም ከአዳዲስ የቡድን አጋሮች ጋር መጫወት እየተማረን ነው። እናም ደግሞ ይህ አንድ ተሞክሮ ወይም ፈተና ነው ሲልም ጭምር ይናገራል። ሆኖም ግን ይህንን ፈተናም አንድ እንደ አንድ እግር ኳስ ተጫዋችም የምንወደው ነገር መሆን አለበት። ደግሞም ደግሞ የሚሻሻል ነገር ነው። ብዙ ጨዋታዎችን አብረን አልተጫወትንም፣ በመሆኑም ማሻሻል የሚገቡን አንዳንድ ነገሮችም እንዳሉ አውቃለሁ። እነሱን ለማስተካከልም ሙከራ እናደርጋለን ሲልም ጭምር ነው የተናገረው። ሲስተሙ ነው ብዬ አላስብም ብለዋል ብሪያን ኤምቤሞ። ኤምቤሞ የክለቡ ቀውስ ከሲስተሙ እንዳልሆነ ይልቁንስ ደግሞ ተጫዋቾች መሻሻል እንደሚገባቸው ነው የገለጸው። ትንሽ ቢሊያይም ከዚህ በፊት በእንደዚህ አይነት እንግዲህ ሲስተምም ተጫዎች ያለው ያለው ኤምቤሞ ተሽሎ መገኘት የኛ ኃላፊነት ነው ሲልም ጭምር ተናግሯል። ከሲስተም ነው ብዬ ያላሰበም መሻሻል ያለብን እኛው ራሳችንን ሲል ነው ብሪያኔም ቤሞ የተናገረው። ሩበን አሞሪም ለእኔ ሁልጊዜም ቀና ሰው ነው። ብዙ ነገሮችን ይረዳኛል። ብዙ ነገሮችንም ያበረታታኛል። ዘወትር ከጎኔ ነው እናም ደግሞ ትክክለኛ ምክንያቶችም እንዳሉትና ለኔም እንደሚስማማኝ ያውቃለሁ። እሱ በጣም ምርጥ አሰልጣኝ ነው፣ ሁላችንም ጎንም ያለ ሰው ነውና እንድንሻሻል በጣም ትልቅ ጥረቶችን እያደረገ ነው። ስለዚህ ሁላችንም ላይ ኃላፊነት ሊኖርብን ይገባል ሲል ጭምር ነው ብሪያኔም ቤሞ ሀሳቡን እየሰጠ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን አርሰናል ዛሬ ጨዋታ እንዳለው ይታወቃል። ጠንከራ ያለ ጨዋታ ይሆናል ተብሎ ይጠበቃል። ባለፉት አምስት ጨዋታዎች ምንም ሽንፈት ያልቀመሰ አስቸጋሪ ቡድን ነው። ዛሬ በሚደረገው የአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታ አርሰናል በሜዳውና በደጋፊው ፊት የግሪኩን ክለብ ኦሎምፒያኮስን ነው የሚገጥመው። ኦሎምፒያኮስ ባለፉት አምስት ጨዋታዎች ምንም አይነት ሽንፈት ያልቀመሰ ቡድን ሲሆን በሶስቱ አሸንፈው በሁለቱ ደግሞ አቻ የተለያየ ቡድን እንደሆነ ተገልጿል። ኦሎምፒያኮስ ባለፉት አራት የውድድር አመታትም ሁለት ጊዜ የሊጉ አሸናፊ ሲሆኑ በአሁኑ ሰዓትም የሊጉ መሪ ናቸው። ኦሎምፒያኮስ በ2015 የውድድር ዘመን ሆሴ ልዊስ እንዲሁ ደግሞ ዋና አሰልጣኝ አድርገው ከቀጠሩ በኋላ በጣም ጠንካራ ቡድን እንዲሆኑ ማድረጓቸው ባለ በአራት ሁለት ሶስት አንድ የጨዋታ ፎርሜሽንም ወደ ሜዳ የሚገቡ ሲሆን በጨዋታው ላይ ኦፍ ፖሴሽን ሲሆን አንዱ ተከላካይ አማካይ ወደ ኋላ በመመለስም የመሀል ተከላካይ በመሆን የቡድኑን የተከላካይ ብዛትም ወደ አምስት ከፍ ያደርገዋል። ባለ አራት ተከላካዮች ነበሩ። ኳስ ሲቀሙ ወይም ደግሞ ኳስ እነሱ ጋር ሳይሆን ወይም አርሰናሎች ጋር ተጋጣሚ ቡድን ጋር ሲሆን እንግዲህ የተከላካይ አማካዩ በተከላካዮቹ መሃል ይገባና አምስተኛ የተከላካይ መስመር ተጫዋችም እንደሚሆንና በጣም አስቸጋሪ የሆነም የተከላካይ መስመር እንዲኖራቸውም እንደሚያደርግ ነው የተገለጸው። ከሜዳቸው ውጭ የሚጫወቱና እጅግ በጣም አስቸጋሪ ቡድን አርሰናል ጋር የሚጫወቱ በመሆኑ በዛሬው ጨዋታ መከላከልን ምርጫቸው አድርገው ሊጫወቱ እንደሚችሉ ቅድመ ግምቶች ይወጣሉ። ስለ ኦሎምፒያኮስ እንግዲህ የተለያዩ መረጃዎች እየወጡ ይገኛሉና ጨዋታው ምናልባት በቀላሉ ሊታለፍ የማይችል ወይም ቀላል ላይሆን የሚችልበት እድል ይኖራል ብለው በርካቶች ሀሳቦቻቸውን እየሰጡ ነው። ነገር ግን ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው በዛሬው ጨዋታ ምናልባት አርሰናል ይዞት ይገባል ተብሎ የሚገመት አይነት አስተላልፋለን። በተደጋጋሚ በመሰለፍ አርሰናል በጥሩ ሁኔታ እያገለገሉ ያሉት ዡሪያን ቲምበርና ሪካርዶ ካላፊዮሪ በዛሬው ጨዋታ ላይ ምናልባት ተቀያሪ ሊሆኑ እንደሚችሉ አንዳንድ ግምቶችን እያወጡ ይገኛሉ። ትልልቆቹ የአውሮፓ ሚዲያዎች ይህንን እየገመቱ ይገኛሉ። ለአርሰናል ማጥቃትን መሰረት የሆነው ሪካርዶ ካላፊዮሪና እንዲሁ ደግሞ ዡሪያን ቲምበር ከጉዳት ነጻ እንዲሆኑ ሲባል ነው የዛሬውን ጨዋታ ምናልባት በቋሚነት ላይ ጀምሩ የሚችሉበት እድል እንዳለ በርከት ያሉ ዘገባዎች እየጠቆሙ የሚገኙት። በሁለቱ ፉልባክ ቦታ ላይ ደግሞ ሌሎች ተጫዋቾችን ሊያሳልፉ ይችላሉ። ከእነዚህ መካከል አንደኛው ልዊስ ስኬሊ በዛሬው ጨዋታ ላይ ሊሰለፍ የሚችልበት እድል ይኖራል ተብሎ ይታሰባልና በዛኛው በዚህኛው አስተላለፍ ውስጥ ይገባል ተብሎ ይታሰባል። ምናልባት ቤን ዋይትም ቲምበርን ተክቶ ወደ ሜዳ ሊገባ እንደሚችል አንዳንድ ቅድመ ግምቶችን እያወጡ የሚገኙ ሰዎች አሉ። በኒውካስሉ ጨዋታ ላይ በርከት ያሉ የግብ እድሎችን ወይም ምግብ ሙከራዎችን ሲሞክር የነበረውና ድንቅ እንቅስቃሴን ያሳየው ኤቤሪቺ ኢዜ በድጋሚ የአስር ቁጥር ቦታ ላይ በመሰለፍ ጨዋታውን በቋሚነት ሊጀምር የሚችልበት እድል እንዳለ በትልቁ እየተገመተ ነው። በኒውካስሉ ጨዋታ ተቀያሪ የነበረው ዊሊያም ሳሊባ በዛሬው ጨዋታ እንኳን ቋሚ ሆኖ እንደሚጀምር ነው ግምቶች የወጡት። የአርሰናል የተከላካይ ክፍል የማይደፈር የሚያደርገው አንዱ ምክንያትም የሳሊባ እና የጋብርኤል ማገሌሽ ጥምረት በመሆኑ በዛሬው ጨዋታ ላይ ሁለቱ ተጫዋቾች ሊጣመሩ የሚችሉበት እድል በጣም ትልቅ ነው። ባለፉት ሶስት ጨዋታዎች ላይ ተቀያሪ ወንበር ላይ የነበረው ማርቲኔሊ በዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ቋሚ ሆኖ ሊጀምር የሚችልበት እድል ትልቅ እንደሆነ የሚወጡ መረጃዎች ያሳያሉ። ባለፉት ሶስት ጨዋታዎች ተቀይሮ ሲገባ አርሰናልን በጥሩ ሁኔታም ሲያገለግል እንደነበር የምናስታውሰው ነው። ሳካ ዛሬም ቋሚ ሆኖ የመጀመር እድሉ ከፍተኛ ነው። በቡካዮ ሳካ ቦታ ኖኒ ማንድዌኬ በጉዳት ምክንያት አለመኖሩ፣ እንዲሁም ደግሞ አሁን ላይ ያለው ባካፕ ደግሞ ማክስ ዶመን በመሆኑ ልምድ ደግሞ ትንሽ የተወሰነ የሚያን ሰው ስለሆነ በዛሬው ጨዋታ ላይ ቡካዮ ሳካ በቋሚ አስተላለፍ ውስጥ ይኖራል ተብሎ ነው የሚታሰበው። ሚኬል አርቴታ ሀሳቡን ሰጥቷል። የኒውካስል ዩናይትድ ጨዋታ ለእኛ ትልቅ መነሳሳትን ፈጥሮልናል። የጨዋታው ፊሽካ እንደተሰማ ወደ መልበሻ ቤት ብትገቡ የምትመለከቱት ተጫዋቾችቼ ሲደሰቱ ነበር። ምክንያቱም ጨዋታውን ያሸነፍንበት መንገድና ያሳዩት እልህ አስጨራሽ ትግለም ለዚህ ደስታ ዳርጓቸዋል። ነገር ግን ደስታችንን ማራዘም አልፈለግንም። ከፊታችን ከባድ ጨዋታዎች ስለሚገጥመን ለሱ ዝግጁ መሆን ነበረብንና ወዲያው ወደ ልምምር ና ያቀና ነው እናም ለዚህ ከባድ ጨዋታ ለዛሬው የኦሎምፒያኮስ ጨዋታ ደግሞ በሙሉ ዝግጅት ተዘጋጅተናል። የዛሬውን ጨዋታ ለማድረግም በጉጉት እየጠበቅን ነው ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ከዛሬው ከኦሎምፒያኮስ ጋር ከሚያደርጉት ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ ላይ ሀሳቡን የተናገረው። ቼልሲን የተመለከቱ መረጃዎችን ደግሞ እናገራችሁ። ፔድሮ ኔቶ ይናገራል፤ ከጨዋታ በፊት እንደተናገርኩት በመጀመሪያው ጨዋታ ከባየር ሚኒክ ጋር የነበረኝን ችግር እናውቅ ነበር። ከዚያን ጊዜ ጀምሮ ደግሞ በጨዋታው ብዙ ቅጽበቶችን መቆጣጠር እንድንችል ጠንክረን ለመስራት ሞክረናል። የቡርኖ አለመሸነፍ መንፈስም ብቅ ብሎ ታይቷል ብዬ አስባለሁ። በጣም ጥሩ ጨዋታ አድርገናል። ባለን ብቃትም አጨዋወቱን የበለጠ መቆጣጠር እንችል ነበር፣ ነገር ግን በጣም ደስተኛ ነኝ ሲልም የተናገረው በሜዳቸው ለመጋፈጥ ከባድ ቡድን ነው። ዛሬ ጠንክረን መስራት እንዳለብን እናውቅ ነበር። በጣም በጥሩ ሁኔታም ሰርተናል ብዬ አስባለሁ። ከመጀመሪያው ጨዋታ ብዙ ተምረናል። እናም በቀጣይ ደግሞ ደስ ብሎን እንጫወታለን ሲልም ጭምር ተናግሯል። ሁልጊዜም ለቡድኑ የተሻለውን ነገር ለማድረግና ለማሻሻልም እሞክራለሁ። አሊሃንድሮ ጋር ናቸው የሰጠው የግብ ማቀበልም በጥሩ ሁኔታ ሰርቷል። ግብ አለማስተናገዳችን ደግሞ በጣም አስፈላጊ ነው። ሁልጊዜም ግብ ሳናስቆጥር ጨዋታን መጨረስ እንችላለን። እናም ዛሬ በጣም ጥሩ ስራን ሰርተናል ሲልም ጭምር ነው የተናገረው። ምን እንደምንችል አሳይተናል። ከሊቨርፑል ጋር በምንጫወትበት ጊዜም የበለጠ በተሻለ ሁኔታ መስራትና ያንን ጨዋታ ማሸነፍ እንደምንችል ደግሞ አሳያለ እናሳያለን ብዬ ተስፋ አደርጋለሁ ሲል ነው ፔድሮ ኔቶ ሀሳቡን እየሰጠ የሚገኘው። ኦውነ ሀር ግሬቭስ ስለ ቼልሲ ሞይስ ካይሴዶ ይናገራል። ሞይስ ካይሴዶን በተመለከተ እንግዲህ ሙገሳውን ኔቸረው። ሞይስ ካይሴዶ አሁን ላይ በእርግጠኝነት በቦታው በዓለማችን ምርጡ ተጫዋች ነው ሲል ነው ኦውን ሀር እየተናገረ የሚገኘውና በጣም ምርጥ ተጫዋች ነው ሲልም ጭምር ነው ያሞካሸው። ማርክ ኮሪያን የተመለከተ መረጃን እናንሳ። ማርክ ኮሪያ ሲናገር እኔ እንደማስበው ቡድኑ ጥራት አለው እና የራስ መተማመናችንን ለመመለስ ማሸነፍ ያስፈልገን ነበር፣ ነገር ግን በዚህ ሲዝን አንዳንድ የማይረቡ ስህተቶችን ስንፈጽምም ነበር ብሏል። ማርክ ኮሪያ ከቤኔፊካ ላይ አምስት የተሳካ ኳሶችን አቀብሏል። ይህም ደግሞ በዚህ የውድድር ዓመት በቻምፒየንስ ሊጉ በአንድ ጨዋታ የተመዘገበ ከፍተኛው ሪከርድ እንደሆነ ነው ሁስኮርድ የተባለው የመረጃ ምንጭ ያወጣው ትላንትናም የጨዋታው ኮኮብ የተባለው ይኸው ስፔናዊ የግራ ተመላላሽ ተጫዋች የሆነው ማርክ ኮሪያ ነበር። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። አርዳ ጎሌርን እንደ ጥልቅ አማካይ ሳይሆን እንደ ተደራቢ አጥቂ አስር ቁጥር ማጫወትን በተመለከተም ጥያቄ ቀርቦለት ነበር ሻቪ አሎንዞ አዎ ይሄ እቅዳችን ነው። ተሰጥቶን ለማሳደግ በዚህ ሚና ለማጫወትም እያሰብን ነው። በተጨማሪም ብዙ የጎል እድሎችን መፍጠር ይችላል እሱ ተጫዋች ሲሉም ጭምር ነው ሻቪ አሎንሶ የተናገረው። ሻቪ አሎንሶ ከጨዋታው መጠናቀቅ በኋላ ስለ አርዳ ጉሌር የወደፊት ሚና የተናገረው ሀሳብ እንደሆነ ተገልጿል። ይህ ተግባራዊ የሚደረግ ከሆነ ጁድ ቤሊንግሃም ወደ ጥልቅ አማካይ የሚመለስ በመሆኑ የፌዴሪኮ ቫልቬርዴ ቦታ ደግሞ በጣም በትልቁ ጥያቄ ሊነሳበት የሚችል ቦታ እንደሆነ ጭምር ነው ዘገባዎች እየወጡ የሚገኙት አርዳ ጉሌር በዚህ ውድድር ዘመን በሪያል ማድሪድ ቤትም አራት አሲስቶችን ማድረግ የቻለ ተጫዋች እንደሆነ እየተገለጸ ይገኛል። ሁሉንም ግን አመቻችቶ ያቀበለው በአጋጣሚ ሆነው ለኬሊያን ኤምባፔ እንደሆነ ነው የተገለጸው። ለኬሊያን ኤምባፔ ነው ሁሉንም አራቱንም ኳሶች አሲስት እንዳደረገለት እየተገለጸውና እንግዲህ አርዳ ጉሌር ጥሩ የሚባል ጊዜን እያሳለፈ ይገኛል። አራት አሲስቶችን አድርገዋል። አራቱንም ደግሞ ለኬሊያን ኤምባፔን ያደረገው ኤምባፔን በበኩሉ ግን በዚህ ውድድር ዓመት በርከት ያሉ ግቦችን ያስቆጥር እንጂ አሲስት ያደረገው አንድ አሲስት ብቻ እንደሆነ ይታወቃል። እና ያንን አሲስት ያደረገው ደግሞ እንዲሁ በተቃራኒው ለአርዳ ጉሌር እንደሆነ ነው እየተገለጸ የሚገኘውና እነዚህ ሁለት ተጫዋቾች በጣም ጥሩ ጥምረትን እየፈጠሩ እንዳለ የሚያሳዩ መረጃዎች ናቸው፣ በትልቁ አሁን ላይ እየወጡ የሚገኙት። ሌላኛው ከአርዳ ጉሌር ጋር በተያዘ የሚነሳው ቱርካዊው አርዳ ጉሌር የወርሃ መስከረም የስፔን ላሊጋ ከ23 ዓመት በታች ምርጡ ተጫዋች ተብሎ መመረጡም ነው ይፋ እየተደረገ የሚገኘው። ኬሊያን ምባፔ ጥያቄ ቀርቦለት ነበር። ከአርዳ ጉሌር ጋር ስለፈጠራችሁት አስደናቂ ጥምረት ምንም የምትለው ነገር አለ? ጥሩ ጥምረትን እንደፈጠራችሁ እየተመለከትን ነው የሚል አይነት ጥያቄ ቀርቦለት ነበር። ኬሊያን ምባፔም ሲናገር አዎ፣ አሁን ላይ ደስ የሚል ጥምረት ነው ያለን። እሱ ገና ወጣትና በጣም ጎበዝ ተጫዋች ነው። አሁንም የአስደናቂ ተሰጦ ባለቤት ነው። እናም አሁን ላይ ከዚህ የበለጠ እንዲሻሻል ልንረዳው ያስፈልጋል። አርዳ ጉሌር ከኛ ጋር በመሆኑ በጣም ደስተኞች ነን ሲልም ጭምር ነው ኬሊያን ኤምባፔ የተናገረው ኤምባፔ ቀጥለናም ዛሬ ምሽት ጥሩ ነበረን ብዬ አስባለሁ ብሏል። ከትላንትናው የአውሮፓ ቻምፒየንስ ሊግ ጨዋታ መጠናቀቅ በኋላ ነገር ግን ባለፈው ቅዳሜ ያጋጠመን ነገር ፈጽሞ ልንረሳው አልቻልንም። አሁንም የበለጠ መሻሻል እንዳለብን ጠንቅቀን እናውቃለን ሲል የተናገረው ኬሊያን ኤምባፔ። በብራዚል ታሪክ በጣም ከምርጦቹና ባለተሰጦቹ ከሆኑት አንዱ ጋርም ተጫውቻ አለው። ከብራዚል ጋር ልዩ ቁርኝትም አለኝ አንድ ቀን ደግሞ ወደዛ መሄድ እንፈልጋለሁ። ካማቪንጋ ብዙ ጊዜ ይሄዳል። አዎ እሱ አሁን ላይ ግማሽ ብራዚላዊ እና ግማሽ ፈረንሳዊ ነው ሲልም ጭምር ነው ኬሊያን ኤምባፔ ሀሳቡን እየሰጠም የሚገኘው። ሊቨርፑልን የተመለከተ መረጃን እናንሳም። ሊቨርፑል ከኢብራሂማ ኮናቴ ጋር አዲስ ውል ለመፈራረም በራስ መተማመን አላቸው ተብሏል። ከሁለት ሳምንት በፊት የአዲስ ውል ማሻሻያ ጥያቄም ቀርቦላት እንደነበረና አሁንም በድጋሚ እንደሚያስፈርሙት በእርግጠኝነት እየተማመኑ እንደሚገኝ ነው የተገለጸው። በትናንትናው ጨዋታ ከተለመደው የሊቨርፑል አስተላለፍ ወጣ ባለ መልኩ 4 3 3 ቅርጽን ይዞ ወደ ሜዳ የገባ ሲሆን ሁነኛ ተጫዋቾች የሚባሉትን የቡርኑ ዋና ተጫዋቾች እነ ሙሐመድ ሳላህ፣ አሌክሲ ማካሊስተር እና አሌክዛንደር ኢሳከን ትናንትና ትላንትና አሰልጣኝ ያርነስሎት ተጠባባቂ ወንበር ላይ አስቀምጠው ነው ጨዋታውን የጀመረው። ምናልባትም በዚህ ቅርጽ ምክንያት ገና በጨዋታው ላይ ተፈትኗል ማለት ይቻላል። በአጥቂ መስመር ላይ ኮዲ ጋክፖውን ሁጎ ኤኬቲኬንና ፍሎሪያን ቨርትስን አሰለፈ። መሀል ላይ ደግሞ ጆንስ ግራቨንበርች እና እንዲሁ ሶቦዝ ላይን አጣምሮ ነበር። በተከላካይ ቦታ ላይ ደግሞ ኬርኬዝ ቫን ዳይክን፣ ኢብራሂማ ኮናቴና ፍሪምፖንግ ይጣመራሉ ተብሎ ነበር ሲታይ ወረቀት ላይ የሚመስለው። ነገር ግን ሜዳ ላይ ሲገባ ግን ይሄ አስተላለፍ በትክክል ወይም የተገለጹ አይነት አደራደር አልነበረም። የነበራቸውም እንግዲህ ትላንትና ጀረሚ ፍሪምፖንግ ወደፊት ተስቦ በግራ መስመር አጥቂነት ሲጫወት ሶቦስ ላይ ደግሞ የእሱን ቦታ ሲሸፍን ነው ትናንትና የተመለከት ነው። በተቃራኒው አቅጣጫ ደግሞ ፍሎሪያን ቬርትስ ወደ ወደኋላ ተስቦ ሲጫወትም ትናንትና የተመለከትንበት ነበርና ይሄ ነገር ስኬታማ ያደርጋቸዋል ወይ በጣም በትልቁ ጥያቄ የተነሳበት ነው በትላንትናው ጨዋታ ላይ በጨዋታው ላይ ጥሩ የነበረ የኳስ ቁጥጥር ነበራቸው። ነገር ግን እድሎችን በመፍጠር ረገድ ላይ ውስንነቶች ነበረባቸው። ጎሎችን ማስቆጠርም ተስኗቸው አምሽተዋል። ትላንትና ፍሎሪያን ቨርትስ ሁለት ጥሩ እድሎችን ፈጥሮ እንደነበረም ነው ቁጥሮቹ የሚያሳዩት። ጋላትሳራይ ግን ያገኟቸውን ኳሶች በሙሉ ወደ ግብ ሙከራነት ለመጠቀምም በመልሶ ማጥቃት በመግባት ለቨርጂል ቫንዳይክና ለኢብራሂማ ኮናቴም የራስ ምታት ሆነው ትላንትና አምሽተዋል። በጨዋታው ላይ 16 ሙከራዎችን ማድረግ ችለዋል ሊቨርፑሎች። ኢላማቸውን ከእነዚህ መካከል የጠበቁት ግን ሶስቱ ብቻ ነበሩ። ተጋጣሚያቸው ግን ዘጠኝ ሙከራዎችን አድርገው አራቱ ኢላማቸውን ጠብቀውላቸዋል። በዚህ ስታት መሰረት እንግዲህ የማጥቃት አቅማቸውን ማጠናከር እንዳለባቸው ሊቨርፑሎች የሚያሳይ ነው። በጥቅሉ ጋላታሳራይ በሜዳውና በደጋፊው ፊት ሙሉ ሶስት ነጥቡን ይዞ ትላንትና እንደወጣ ተመልክተናል። ሊቨርፑል በቻምፒየንስ ሊግ ያደረጋቸውን ሁለት ጨዋታዎች አንዱን የመጀመሪያውን ጨዋታ ማሸነፉን እናስታውሳለን። በአንዱ ጨዋታ ደግሞ ተሸነፎ አስራ ስድስተኛ ደረጃ ላይ ነው አሁን ላይ የተቀመጠው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። የሲቲ የወሩ ምርጥ ተጫዋች ማን ይሆናል? በርካቶች የሚጠይቁት ነው። በአሰልጣኝ ፔፕ ጓርዲዮላ የሚመሩት ማንቸስተር ሲቲዎች የወርሃ መስከረም የወሩ ምርጥ ተጫዋቾቻቸውን ሶስት እጩዎች ይፋ አድርገዋል። በዚህ መሰረትም ኤርሊንግ ብሮውት ሃላንድ፣ ፊል ፎደን እና ጀረሚ ዶኩ የማንቸስተር ሲቲ የወሩ ምርጥ ተጫዋች እጩዎች ሆነው እንደ ቀረቡ ነው እየተገለጸም የሚገኘው ዩልያስ ኩንዴ በዝውውር መስኮቱ መሃል ላይ ኮንትራት አድሷል በባርሴሎና እውነት ነው ማንቸስተር ሲቲ እሱን ለማስፈረም ፍላጎት ነበረው ወይ የሚል ጥያቄም ለባርሴሎናው ዳይሬክተር ለሆነው ዴኮ ጥያቄ ቀርቦለት ነበር ዴኮ ሲናገርም ምንም አይነት ድርድር አላደረግንም እውነት ነው ሲቲ ተመላላይ ተከላካይ እየፈለገ ነበር እና ሁሊየስ ኩንዴ በገበያው ላይ እንደሆነ ጠየቁን ነገር ግን ምንም አይነት ድርድር ግን አልነበረም ከዚህ በፊት ቲኪበር ገስታይን ነበር አሁን ደግሞ ጥሩ ጓደኛ የሆነው ሁጎ ቪየና ግንኙነቱ ቀጥተኛ ነው ሲልም ጭምር ነው በሙንዶ ዲፖርቲቮ ላይ ምላሹን የሰጠው ዴኮ። ፔፕ ጓርዲዮላ እና ተጫዋቾቹ ከተከታታይ ድላቸው በኋላ ይህንን ብቃታቸውን ለማስቀጠል ወደ ሜዳ ዛሬ ይገባሉ። ማንቸስተር ሲቲ በመጀመሪያው ጨዋታ ላይ ከቨን ደብሮይናን ከኬቨን ደብሮይናው ናፖሊ ጋር የቡድን አጋሮቹን ወደ ኢትያድ ስቴዲየም ጋብዞ የቀድሞ ቡድኑን በገጠመበት ጨዋታ የክለቡ ካፕቴን ቀይ ካርድ ከተመለከተ በኋላ የመጀመሪያ ደቂቃዎች ውስጥ ዴብሮይና ተቀይሮ መውጣቱ ይታወሳል። ማንቸስተር ሲቲ በሜዳው ላይ ደግሞ ባለው የቁጥር ብልጫን ተጠቅሞ በመጨረሻም የአንቶኒዮ ኮንቴን ጠንካራ የመከላከል ግንብም ሰብሮ ሁለት ለ ዜሮ በውጤት በማሸነፍ ውድድሩን በድልን የጀመረው በጨዋታው ላይም ግብ ያስቆጠረው ኤርሊን ካላንድ በትንሽ ጨዋታዎች የ ሀምሳ ግቦች ላይ እየደረሰ ተጫዋች መሆን ችሏል። ከሱ ጨዋታ በተጨማሪ ሲቲ በሊጉ ማንቸስተር ዩናይትድንና በርንሌንድ ከሙሉ ብልጫ ጋር ማሸነፍ ሲችል ከሜዳ ውጪ ከአርሰናል ጋር አቻ ተለያይተዋል። እንዲሁም ከአደርስቪል ታውን ጋር ደግሞ ያደረገውን ጨዋታ አሸንፎም ወደ ካራባው ካፕ አራተኛ ዙር ተላልፏል። በአንጻሩ በመጀመሪያው ጨዋታ በቤልጅየሙ ግዙፍ ክለብ ክለብ ብሩሽ አራት ለአንድ በሆነ ውጤት ተሸንፎ ነው የዛሬውን ጨዋታ የሚያደርገው፣ የዛሬው ተጋጣሚያቸው ማለት ነው። እናም ዛሬ ጠንከራ ያለ ግጥሜ ይጠብቃቸዋል ተብሎ ባይታሰብም፣ ነገር ግን ዛሬ ማንቸስተር ሲቲ ጨዋታውን ለማሸነፍ ወደ ሜዳ ይገባል ተብሎ እንደሚጠበቅ ነው መረጃው እየወጣ የሚገኘው። ዩኤፋ የ41 ዓመቱ ስፔናዊ ዳኛ ሄሱስ ጊልማንዛኖን በፈረንሳይ ደቡባዊ ግዛት በሚደረገው ጨዋታ ከሞናኮ ጋር በሚደረገው ጨዋታ በዋና ዳኝነት እንዲመራ ተሹመዋል። ማንዛኖ በዘንድሮ በላሊጋ ና በዩሮፓ ሊግም አምስት ጨዋታዎችን የመሩ ሲሆን 18 ቢጫና 3 ቀይ ካርዶችን እንዲሁ ሁለት ፍጹም ቅጣት ምቶችንም ሰጥቷል ዶን ቤኔቶ ውስጥ የተገኘው ዳኛ ደግሞ ከዚህ ቀደም ማንቸስተር ሲቲን አንድ ጊዜ ብቻ ነው የዳኘው። ጨዋታውን በ2023 ዩኤፋ ቻምፒየንስ ሊግ ሩብ ፍጻሜ መጀመሪያ ዙር ከባየር ሚኒክ ጋር ሲሆን ማንቸስተር ሲቲም 3 ለ ዜሮ ሮ መሆን ውጤት ይህንን ጨዋታ አሸንፎ እንደነበር ነው የሚታወሰው። ኤዲ ሀው ይናገራል። ከአርሰናል ጋር በነበረን ጨዋታ ላይ በመጨረሻዎቹ ደቂቃዎች የተሻለ መስራት ነበረብን። ቢያንስ አንድ ነጥብ ማግኘት እንችል ነበር። በአርሰናል የደረሰብን ሽንፈት አበረታች እንጂ ጎታች መሆን የለበትም። ሽንፈቱ እንደ አዲስ መነሳሻነትም ልንጠቀምበት ይገባል። ተጋጣሚያችን ኡኒየን ሴንት ግሎይሴ ረጅምና ግዙፍ አጥቂዎች ያሏቸው እንዲህ ያሉ ደግሞ አሁን ላይ እንዲህ ያሉ ደግሞ ነገሮችን ማድረግ የሚችል በጣም ጥሩ ተጫዋቾች እንዳሏቸውም አውቃለሁ። ስለዚህ ደግሞ ተጋጣሚያችን ኡኒየን ሴንት ግሎይሴ ረጃጅም ተጫዋቾቻቸውን መቆጣጠር ያስፈልጋል ሲልም ጭምር ነው የተናገረው እንድንዳብር ያደርገናል። በብዙ ፈተናዎች ውስጥ ማለፍ አሁን በቻምፒየንስ ሊጉ ላይ አለን። በሚቀጥሉ ዓመትም ግን በዚህ መድረክ ላይ የመኖራችን ነገር ቢቀጥልም ባይቀጥልም ጊዜው ብቻ ነው የሚያውቀው። ስለዚህ ይህንን እድል በአግባቡ ለመጠቀምም የምንችለውን ሁሉ እናደርጋለን ሲል ጭምር ነው የተናገረው ኤዲ ሃው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁም እጅጉን ከልብ አድርገን ነው የምናመሰግነው። ስላደመጣችሁን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ የምንገናኝ ይሆናል። ስለተከታተላችሁን ከልብ አድርገ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።